በህይወታችሁ ውስጥ ትክክለኛ የምትሉትን ፍቅረኛ ለመፈለግ ከፍተኛ ጥረት እያደረጋችሁ የቤተሰባችሁ ስራ ግን ለዛ እንቅፋት ቢሆንባችሁስ፣ ይባስ ብሎ ደግሞ አንድ ሰው አገኘው ስትሉ ያ ሰው ለቤተሰባችሁ የሚሰራ ሰው እንደሆነ ብታውቁ የፍቅር ህይወታችሁን ለማሻሻል ምን ታደርጉ ነበር? ምን ያህል ስትሄዳላችሁ? ለዛሬ ዘንላችሁ የመጣነው ፊልም ይህ ሁኔታ ያጋጠማትን የአንዲት ወጣት ሴት ታሪክን የሚዳስስ ሲሆን ይህንን ምርጥ አጓጊና ልብ አንጠልጣይ የፍቅር ፊልም ከመጀመራችን በፊት ቪዲዮን ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ ታሪካችን የሚጀምረው ሳማንታ የተባለች ትንሽዬ ልጅ በአንድ አትክልት ስፍራ ላይ እየተሯሯጠች የልጅነት ጊዜዋን በጨዋታ ስታሳልፍ እያስመለከተን ነው። ዓመታት ካለፉም በኋላ ሳማንታ እያደገች ስትሄድ አባቷ የአሜሪካ ፕሬዝዳንቱን በመመረጡ ከሱ ጋር በየመድረኩ እየሄደች ታዳሚዎችን ሰላምታ መስጠት ትጀምራለች። ጊዜውም እየሄደ ሳማንታ አድጋ እያሳየን፣ አንድ ቀንም በፓርቲ ላይ ተገኝታ እዚያ ያሉትን እንግዶች ሰላምታ እየሰጠች በውስጧ የፈለገችውን ነገር የማድረግ መብት ቢኖራትም አሁን ግን የፕሬዝዳንቱ ልጅ እንደመሆኗ መጠን የምትናገረውና የምታደርገው ነገር የአባቷን ስም ስለሚነካው ብዙ ነገሮች የምታደርገው ሁለት ያስባ እንደሆነ ትናገራለች። ከዚህ በተጨማሪም ሳማንታ የፕሬዚዳንቱ ልጅ በመሆኗ ምክንያት ሁልጊዜ በጥበቃዎቹ ተከባ እንደምትሉና ይባስ ብሎ ሰዎች ደግሞ ስለ አለባበሷና ስለ መልኳ በሚዲያዎች ላይ መጥፎ መጥፎ ነገር ሲያወሩ ለመስማት ትገደድ ነበር። ይህ ሁሉ ቢሆንም ግን የፕሬዚዳንቱ ልጅ መሆን ብዙ ጥቅሞች እንዳሉት እየተናገረች ከነዛም መሃል ወደ ብዙ አገራት በእርዳታ ምክንያት መሄድ ሰዎችን ማገዝና ስለ ፖለቲካና ባህል ለመማር የሚያስችል በርካታ ፓርቲዎች እንደምትታደም ትናገራለች። አንድ ቀንም ሳማንታ ከነበረባት ፓርቲ ተመልሳ ልትተኛ ስትል ረዳቷ አሁንም ቢሆን መታደም ያለባትን የዝግጅት አይነት ትነግራት፣ ሳማንታ መሯት ቢያንስ አንድ ቀን እንኳን ለራሷ ማሳለፍ እንደምትፈልግ ትነግራታለች። ረዳቷ ግን ብዙ ሰው እሷን የሚያያት እንደሌለ ታደርገው ስለሆነ ሁልጊዜም ቢሆን ባህሪዋን ማስተካከል እንደሚኖርባት ትገልጽላታለች። ሳማንታም ይህንን ሰምታ ብትቀበልም ውስጧ ግን በጣም ስለደከመው ነገሩ ሁሉ ሰልችቷን ለመተኛ ብትሞክር ራሱ ስላቃታት ወደ ኩሽናው ሄዳ ኬክ መብላት ትጀምራለች። በዚህ ጊዜም አባቷ ማኬንዚ ደርሶባት አብረው እየበሉና እየተሳሳቁ ድሮ ስላሳለፏቸው አስደሳች ጊዜያት ማውራት ይጀምራሉ። እዛውም ሳማንታ አባቷን ነገ የምትጀምረውን የሃይስኩል ህይወት ለማጣጣም እንደቸኮለች እየነገረችው እሱም ሁሌም ምርጡን እንደሚመኝላት ሲነግራት ሳማንታ አጋጣሚውን በመጠቀም ሃይስኩልን መማር የምትፈልገው እንደ ማንኛውም ተማሪ እንጂ እንደ ፕሬዝዳንቱ ልጅ ስላልሆነ ብቻዋን እንዲተዋ ትጠይቀዋለች። አባቷም ይህንን ሰምቶ የሚሰማትን ነገር መረዳት ቢችልም ነገር ግን ሕይወቷ ሁልጊዜ አደጋ ላይ እንዳለና የጠበቆች ከለላ እንደሚያስፈልጋት ነግሯት ወደ ክፍሉ ይሄዳል። የተጠበቀው ትልቁ ቀን ሲደርስ ሳማንታ በደስታ እየፈነደቀች ነገር ግን ወደ ትምህርት ቤቱ ከመግባቷ በፊት ንግግር መስጠት እንዳለባት ይነገራታል። በዚህም እየተበሳጫጨች ረዳቷ ማለት ያለባትን እና የሌለባትን አንዳንድ ነገሮች ትነግራታለች። ትዕይንታችንም ይህ ነገር ሳማንታ ላይ ብቻ ሳይሆን መላ ቤተሰቡ ላይ መሆኑን ያሳየናል። የሳማንታ እናትና አባትም በተመሳሳይ መልኩ በረዳቶቻቸው ማለት ያለባቸውና የሌለባቸውን ነገር ሲነገራቸው እንመለከታለን። በዚህ ሁኔታ ግን ማናቸውም የቤተሰቡ አባላት ደስተኛ እንዳልሆኑና እንደ ማንኛውም ቤተሰብ የሚያስፈልገውን አይነት ነፃነት ማግኘት ባለመቻላቸው ይናደዳሉ። ያም ቢሆን ግን ቤተሰቡ ከሚዲያ ፊት ሆነው የጋዜጠኞችን ጥያቄዎች ከመለሱ በኋላ በሄሊኮፕተር አድርገው ጉዟቸውን ወደ ካሊፎርኒያ ያደርጋሉ። እዛም ሲደርሱ መንገዶቹ በሙሉ በሚያጨበጭቡና በሚደግፏቸው ሰዎች ተሞልቶ፣ ሳማንታም ይህንን ስትመለከት በጣም እየተጨነቀች፣ በሌላ በኩል ደግሞ እራሷን ችላ ለመኖር እንዳልደረሰችም እየተሰማት ወደ ኮሌጁ ጉዞዋን ታደርጋለች። ወደ ኮሌጁም ሲደርሱ ሳማንታ እዛ ባሉት የጥበቆች ማት እየተደናገጠች አባቷም ይህንን አስተውሎ ከፈለገች አሁኑን ወደ መኪናቸው ተመልሰው በቤታቸው አቅራቢያ የሆነ ኮሌጅ መምረጥ እንደሚችሉ ይነግራታል። ሳማንታ ግን በዛ ንግግሩ ፈገግ ብላ ይህንን ኮሌጅ የመረጠችው ከቤታቸው በጣም ስለራቀና ህይወቷን በራሷ መኖር ስለፈለገች እንደሆነ ትነግረዋለች። ወደ ዶርሟም ሲሄዱ ረዳቷ አብሯት በዶርም ውስጥ የምትኖረው ልጅ በሰዓቷ ባለመንቃቷ ስትበሰጫጭ ሳማንታ ተናዳ ሁሉም ሰው እንደነሱ በተጣበበ ጨቋኝ ፕሮግራም እንደማይመራ ትነግራታለች። አባቷም እዚህን ጊዜ እዚህ መምጣቷ እንዲታወቅ አንዳንድ ዝግጅቶች ላይ መካፈል እንደሚኖርባት ነግረዋት ሳማንታም በጣም ሰልችቷት፣ ነገር ግን ምንም አማራጭ ስላልነበራት ከቤተሰቦቿ ጋር ወደ ውጭ ትወጣለች። በመንገዳቸው ላይም አባቷና እናቷ የኮሌጁን ህይወት እንዴት መቋቋም እንደምትችል ነግረዋት ተሰናብተዋት፣ አባቷን በሚችለው ፍጥነት እየመጣ እንደሚጎበኛት ነግሯት ኮሌጁን ለቀው ይመለሳሉ። ሳማንታ ምንም እንኳን ቤተሰቦቿ ቢሄዱም አሁንም ግን የሚጠብቋት ወጠንገቻ ወጠንገቻ የሚያካክሉ ጓርዶች እንዳሏት እናያለን። እሷም በጣም ተረጋግታ አብራት የምትኖሩን የዶርሙ ጓደኛ እንዳያስጨንቋት ነግራቸው ወደ ውስጥ ትገባለች። ከደቂቃዎች በኋላም አንድ ሁሉ ነገሯ የተመሰቃቀለ የሚመስል ስልቹ ፊት ያላት ሚያ የተባለች ልጅ የሳማንታን ክፍል ከፍታ ትገባለች። እኛም ከትዕይንታችን ሚያ አዲሷ ቀደም ብሎ አልፍራለች ተብላ ስትታማ የነበረችው የሳማንታ ዶርም ጓደኛ እንደሆነች እናውቃለን። ሚያም ሳማንታን እንዳየቻት ከዚህ በኋላ የምትኖረው የፕሬዝዳንቱ ልጅ ጋር መሆኑ በጣም አስጠልቷት እሷ የምትፈልገው እንደ ማንኛውም ተማሪ ተምረ አሪፍ ጊዜ አሳልፋ መውጣት እንደሆነና ከእሷ ጋር ሆና በየመድረኩ የምታየት ፍላጎት እንደሌላት ትነግራታለች። ሳማንታም ከምትሏቸው ሰዎች እንደተማረችው የማሳመን ችሎታውን ተጠቅማ ሚያለ ጥቂት ጊዜ ብቻ አብራት እንድትሆን አሳምናት ክፍላቸውን ማስተካከል ይጀምራሉ። በጣም ፈታ ያለችው ሚያም በአንዴ ሁሉንም ነገር ረስታ እየተዝናናች የሳማንታንም ጥበቃ ለማማለል ትሞክራለች። ከዚያም ሳማንታን አሪፍ አሪፍ ልብስ ለብሰው የኮሌጁ ምርጥ ምርጥ ወንዶች መታወቅ ቢጀምሩ እንደሚሻላቸው ስትናገር፣ ሳማንታ ግን እሷ ሲጀመር በቃም የተወጣጠረ ፕሮግራም እንዳላትና አሁን ከቅርብ ሰዓታት በኋላ የኮሌጁን አስተማሪዎች በሙሉ ለመታወቅ ዝግጅት እንደተደረገላት ትነግራታለች። የተባለው ሰዓትም ሲደርስ የኮሌጁ አስተማሪዎችና ፕሮፌሰሮች በሙሉ በግል መጥተው ለሳማንታ ሰላምታ እየሰጧት፣ ሁሉም ግን እየመጣ የሚያወራው ስለ ፖለቲካ በመሆኑ ሳማንታ በጣም ትናደዳለች። ከወደ ውጭ ሚያና ጓደኞቿ ያለችበትን ዝግጅት ጥላ ወጥታ እነሱ እንድትቀላቀላቸው ቢጠይቋትም ነገር ግን ሳይሳካላቸው ይቀራል። ሰዓታትም ካለፉ በኋላ ሳማንታ ወደ ዶርማ መመለስ ትጀምራለች። እዛም ስትደርስ ሚያ ከአንድ ወንድ ጋር ጊዜ እያሳለፈች ስለነበር ሳማንታን ከጥቂት ሰዓታት በኋላ እንድትመጣ ትነግራታለች። ሳማንታም ይህንን ስትሰማ ብትደናገጥም ነገር ግን በሀሳቡ ተስማምታ ወደ አንድ ክፍል በማብራት ቲቪ መመልከት ትጀምራለች። እዛም እያለች ሁለት ወንዶች ወደ እሷ መጥተው በየአመቱ በሚደረገው ፓርቲ ላይ እንድትገኝና የዋና ልብስ ይዛ እንድትመጣ ይነግሯታል። ሳማንታም አስበው ስለጠሯት አመስግና እንደምትገኝ ትነግራቸዋለች። በሚቀጥለውም ቀን ወደ መጀመሪያ የትምህርት ክፍሎ አምርታ እዛም ባሉ ተማሪዎች ሁሉ ትኩረት ውስጥ ገብታ አስተማሪውም ተማሪዎቹ ትኩረታቸውን ወደ እሱ እንዲያደርጉ ነግሯቸው አንድ ተማሪን ከሚማሩት ነገር ላይ ተነስቶ የሚያስቀል ሲቀልድ ሁሉም ስቆ ሳማንታ ሜዚን ጊዜ አሁን ማንም እያያ ስላልሆነ ደስ ብሏት ተረጋግታ ትምህርቷን ትከታተላለች። ከዛ እንደ ወጡም ሳማንታ ቀደም ብሎ ቀልዱን ወደ ቀለደው ልጅ አምርታ በቀልድ ሀሳቡ ከእይታ ስላወጣት አመስግነው እሱም ለጥቂት ደቂቃ አዋቷት ስሙን እንኳን ሳይነግራት ጥሏት ይሄዳል። ሳማንታም ልጁን በጣም ባየችው ቁጥር እየወደደችው መጣ። ለማንም ሳትናገር ሁሉንም በውስጧ ስትይዘው ሚያደርሳባት ልጁን እንደሚያምርና አብራው ብትወጣ እንደማትቆጭበት ትነግራታለች። የዛኑ ቀን ከክፍል እንደወጡ ጉዞአቸውን ወደ ተጠሩበት ፓርቲ አድርገው ሚያም ምንም ሳይከብዳት ከሌሎቹ ልጆች ጋር ተግባብታ፣ ሳማንታ ግን እንደዚህ አይነት ቦታ ላይ ስትገኝ የመጀመሪያዋ ስለሆነ ምንም ነገር ሳታደርግ አንድ ጥግ ላይ ተቀምጣ ሰዎችን ሁሉ ማየት ትጀምራለች። በዚህ ጊዜም ዲጆው በሌላ ጊዜ ፕሬዚዳንት ወደ አንድ ስፍራ ሲመጣ የሚከፍተው ሙዚቃ ከፍቶ አራት የአሜሪካ ባንዲራ ቁምጣ የለበሱ ልጆችም ወደ ሳማንታ አመርተው የተቀመጠችበትንም ወንበር አንስተው ለተማሪ ሁሉ ማስተዋወቅ ይጀምራሉ። በዚህ ሁሉ ጊዜ ግሚያ ቅናት ቢጤ ነገር እየተፈታተናት፣ ሳማንታ ምንም ነገር ሳታደርግ እንዲህ በመተዋወቋ መናደር ትጀምራለች። እዛውም አንድ ልጅ ሽጉጥ በሚመስል ነገር ወደ ሳማንታ ሲቀርብ በቦታ የነበሩት ጥበቆች አስተውለውት ልጁን ከመሬት ጋር ያጣብቁታል ነገር ግን ልጁ የያዘው የውሸት ውሃ መርጫ ሽጉጥ እንደሆነና እውነተኛ ሽጉጥ እንዳልሆነ ያስተውላሉ ሳማንታም በአንድ ጥበቃ ከቦታው ያለ ፍቃዷ በመወሰዷ በጣም ተናዳ በወቅቱ በከተማ ወደ ነበረው አባቷ ቢሮ እንደዛው በለበሰችው የዋና ልብስ ትሄዳለች እዛም ስትደርስ የፕሬዝዳንቱ ረዳት ሊዛ አስቁማት አባቷ ስብሰባ ላይ እንደሆነ ብትነግራትም እሷ ግን ከዚህ በኋላ ከሄደች ማንም እንደማያገኛት ተናግራት አስፈራራቸዋለች አባቷም ከነበረበት ስብሰባ ወጥቶ ሳማንታ ስለለበሰችው ልብስ ምንም ነገር ሳይናገር ምን ፈልጋ እንደሆነ ይጠይቃታል። እሷም የተፈጠረውን ነገር በሙሉና ባሉት የጥበቆች ብዛት ምክንያት ምንም ማየት ጓደኛ ማፍራት እንዳልቻለች ነግራው ክሷን ታቀርባለች። አባቷም የተናገረችውን ነገር በሙሉ ሰምቶ የምርጫው ሰዓት በጣም እየተቃረበ እንደሆነና ያ ደግሞ በእሷ ላይ በጣም አደጋ እንደሚያመጣ ይነግራታል። ሳማንታም ይህንን ስትሰማ በጣም ተበሰጫጅታ ወደ ውጭ ትወጣለች። ውጭ ላይም ሊያስቁማት ከዚህ በኋላ እሷን የሚጠብቋት ሁለት ጥበቆች ብቻ እንደሆኑና የሚከታተሏትም ከርቀት ብቻ እንደሆነ ትነግራታለች። ሳማንታም በዚህ ደስ ብሏት ከሚያ ጋር ሆና የመጀመሪያ ትንሽ ነፃነት ያለበትን ጊዜ ለማሳለፍ ስትሞክር እዛው ዩኒቨርሲቲ ውስጥ የእሷን አባት የሚቃወሙ ተማሪዎች አንዳንድ ሀሳቦችን አንስተው እየተወያዩ፣ ዝግጅቱን የሚመራው ተማሪ የፕሬዚዳንት ማኬንዚ ቤተሰቦች እንደሌላው ሰው ምንም አይነት ችግር እየገጠማቸው እንዳልሆነና ችግሩ ሁልጊዜ የሚመጣው ህዝቡ ላይ እንደሆነ ተናግሮ በቦታው ስታልፈ የነበረችውን ሳማንታን ክርክር እንድትገጥመው ይጠይቃታል። ሳማንታ ግን ምንም እንኳ ሚያም እንድትከራከረው ብትገፋፋትም ሁሉም ሰው የመናገርና ያለመናገር ነፃነት እንዳለው ነግራት ከቦታው ትሸሻለች። ሚያም የዚህን ጊዜ እዛው ትምህርት ቤት ውስጥ ወዳለ የምንሸራተቻ ቦታ ወስዳት ሳማንታም ለምን አልሞክረውም በሚል ሞክረው የዛን ጊዜ ክፍል ውስጥ እያሉ ቀልድ ቀልዶ እሷ ላይ የነበረውን ትኩረት ያስቀየረውን ልጅ ታገኘዋለች። ሳማንታም እዛው ስማዋን ነግረው ልጁም የዚህን ጊዜ አማራጭ ስላልነበረው ስሙ ጄምስ እንደሆነ ይነግራታል። እነሱም እዛው ለጥቂት ሰዓታት አብረው ሲጫወቱ አምሽተው ወደ ዶርማቸው ይመለሳሉ። በሚቀጥለው ቀን ልጅ ለሳማንታ ደውላላት ማታ ስትጫወትበት በነበረበት ጊዜ ብዙ ሰው ፎቶ እንዳነሳትና አሁን ላይ ያ ፎቶ በኢንተርኔት ላይ መነጋገሪያ እንደሆነና አባቷን በዚህ በጣም እንዳዘነባት ትነግራታለች። ሳማንታም አባቷን ማናገር እንደምትፈልግ ተናግራ አባቷን በስልክ ውስጥ የተሰጣትን ነፃነት አግባብ ባልሆነ መልኩ መጠቀሟ እንዳናደደው ይነግራታል። ይህንን ሁሉ እየሰማች የነበረችው ሚያም ስልኩን ከሳማንታ ተቀብላ ፕሬዚዳንት ማኬንዚ ልጁ ላይ እንዲህ መሆን እንደሌለበትና ልጁ ሰው በመሆኑ ያገኘቻቸውን ነፃነቶች መጠቀም እንደሚኖርባት ትነግረዋለች። እሱም የያለችውን ነገር በሙሉ አዳምጦ ለምን እሱ እንደዛ እንደሚልም ማስረድቷት ሚያም በዛ ተገርማ አመስግናው እየሳቀች ስልኩን ትዘጋዋለች። በሚቀጥለው ቀን በጣም ብዙ ጋዜጠኞች ሳማንታን አንዳንድ ጥያቄዎች ለመጠየቅ ያሯሩጧታል። የተቀጠረላት አንድ ጥበቃም ሁሉንም በሚባል ደረጃ ይዘዋቸው ሳማንታም እየሮጠች ወደ ዶርማ ለመግባት ብትሞክርም ሚያው ስለሌለች የሚከፍትላት ሰዋታ ክፍቶን ወደ አገኘችው አንድ ክፍል ታመራለች። ወደ ክፍሉ ስትደርስም ጄምስን አግኝታው እሱም ተማሪ ቢሆንም በተሰጠው ስራ ምክንያት ግን ይሄ የሱ ቢሮ መሆኑን ነግሯት ሳማንታም ትንፋሽ እያጠራ ስለ ጋዜጠኞቹ ነግረው እሱም አንድ ሀሳብ አመጥቶ የራሱን ኮፍያና ጃኬት ሰጥቷት፣ አይደለም ጋዜጠኞቹ የተቀጠረላት ጥበቃ ራሱ ሳያት ወደ ውጪ ከጄምስ ጋር መውጣት ትችላለች። ከዛም እንደ ወጡ ወደ አንድ ፒዛ የሚሸጥበት ቤት ሄደው እየበሉ ማውራት ይጀምራሉ። የዚህን ጊዜም ሳማንታ ጄምስን እንደወደደችው ገብቷት ምን ማድረግ እንዳለባት ግራ ትጋባለች። አብረው እንደተቀመጡም አንዳንድ ጥያቄዎችን እየተያየቁ ለመታወቅ ሲሞክሩ አንዲት ሸምገል ያሉ ሴት ወደ ጄምስ መጥተው የፕሬዝዳንቷን ልጅ ፎቶ ማንሳት ይችሉ እንደሆነ ሲጠይቁ በቦታው የነበሩ ጋዜጠኞች በሙሉ አይተዋቸው ፎቶ ማንሳት ይጀምራሉ። የዚህን ጊዜም ጄምስ ሳማንታን ጎትቶ በከተማው የውስጥ ለውስጥ መንገዶች ካመለጡ በኋላ ማንም ለያያቸው በማይችልበት የፊልም ቲያትር ገብተው ፊልም ማየት ይጀምራሉ። ሳማንታን ከስንት ዓመት በኋላ ዛሬ ገና ደስ የሚል ቀን እንዳሳለፈች ነግረው እሱም አስቦበት ይሁን አይሁን በማይታወቅ ሁኔታ ለሳማንታ የሚያስፈልገውን ነገር በሙሉ እያደረገ፣ ሳማንታ ደግሞ ለእሱ ያላት ፍቅር ከጊዜ ወደ ጊዜ እያደገ ይመጣል። በሚቀጥለውም ቀን ከሚያ ጋር ሆና እያወራች ጄምስን በጣም እንደወደደችው ነገር ግን እሱ ይወዳታል ወይ አይወዳትም፣ ምንም የምታውቀው ነገር እንደሌለ ትነግራታለች። ሚያም የዚህን ጊዜ አንድ ሀሳብ መጥቶላት የጄምስ ዶርም ላይ በሳማንታ ስም የበኋላ እንገናኝ ደብዳቤ ትጽፍለታለች። በዛው ቀን ምሽትም ሳማንታ በትምህርት ቤቱ በተዘጋጀው ፓርቲ ተገኝታ የጂምስን መምጣት እየተጠባበቀች ነገር ግን ዝግጅቱ ጀምሮ ወደ አጋማሽ ቢደርስም ጂምስ በቦታው ሳይገኝ ሲቀር ሳማንታ ወደ ሚያ ዞራ ጭራሽ እንደማይወዳት እየተናገረች እያለ ሚያ ግን አንድ ልጅ ላይ አፍጣ ታገኛታለች። ሳማንታም ቀጠል አድርጋ ልጁ ማን እንደሆነ ጠይቃት ሚያም ልጁን ከልጅነቷ ጀምሮ እንደምትወደውና አሁንም እንደምትወደው ልንገረው ወይ ሳልንገረው በሚል ውዝግብ ውስጥ እንዳለች እየነገረቻት እያለ ልጁ ራሱ ወደ እነ ሚያ ይመጣል። ከዚያም ሚያ በቃ እኔን ያዋራኛል ብላ ብታስብም ልጁ ግን ሚያ እንትቶ ሳማንታ ማውራ ሲጀምር ሚያ በዚህ በጣም ተበሳጭታ ከቦታው ላይ ትሄዳለች። ሚያም ከዛ ወደ ዶርሟ እንደገባች ከጓደኞቿ ጋር ፓርቲ አዘጋጅታ በሳማንታ ላይ እየቀለሉ እንደውም ሚያ የሳማንታን የቤተሰብ ፎቶ አንስታ እያበለሻቸችው ስትዝናና ሳማንታ ወደ ዶርማ ትመጣለች። ዶርም ደርሳ ሚያ የምታደርገውን እያየች ምኑና እንደሆነ ስትጠይቃት ሚያ በጣም ተናዳ እሷ ትኩረት እያገኘች ያለችው የሆነ የተለየ ነገር ስላላ ሳይሆን በአባቷ ምክንያት እንደሆነ ትነግራታለች። ይህም ንግግር ወደ ጭቅጭቅ ተቀይሮ ሳማንታም በንዴት የቤተሰብን ፎቶ ወስዳ ክፍሉን ጥላ ስትወጣ፣ ሚያ ደግሞ ወደ ክፍሏ ገብታ በሩን በኃይል ትዘጋዋለች። በሚቀጥለው ቀን ጂም ሳማንታን በትምህርት ቤቱ መቀመጫዎች ላይ ተኝታ አግኝቷት ምን እንደተፈጠረ ይጠይቃታል እሷም የተፈጠረውን ነገር በሙሉ ነግረው ያላት ማንነት የብዙ ሰዎች ሕይወትን እያበላሸ እንደሆነ ነግረው እሱ ምንም ነገር እንደማይፈጠር ነግሮ አረጋግቷል። በባለፈው ጊዜን ቀጠሯን አክብሮ ባለመምጣቱ ይቅርታ ጠይቆ አሁን እሱ ራሱ አብራው እንድትወጣ ይጠይቃታል። ሳማንታን በሐሳቡ ስትስማማ ጄምስ ከጥበቃዎቹ ደብቆ ወደ አንድ ጀልባ ላይ ይወስዳታል። እዛም አውራት ቀጥለው ጄምስን መናገር ጀምሮ አባቱ በሚያደርገው ነገር ደስተኛ እንዳልሆነና እስካሁንም እየጣራ ያለው እሱን ለማስደሰት እንደሆነ ይነግራታል። ሳማንታም ስሜቱ እንደሚገባት ነግረው ወሬያቸውም ብዙ ሀሳቦች እንዳሱ አሪፍ ጊዜ አሳልፈው አመሻሽም ላይ ወደ አንድ የጨዋታ ፓርክ አምርተው እዛም ጂምስ ሳማንታም በጨዋታ አሸንፏት በጨዋታ ያገኘውን ስጦታ ይሰጣታል። ይሄ ሁሉ ነገር ተደራርቦም ሳማንታ ለጂምስ ያላት ፍቅር እያደገ መጥቶ በስተመጨረሻ ከሱ ጋር መሆን ደስ እንደሚላት ነግረው እሱም ይህንን ሲሰማ ደስ ብሎት ወደ ኮሌጁም ሲደርሱ ጄምስ ወደ ዶርሙ አድርሷል። ሊመለስ ሲል ሳማንታ አስቁማው ትስመዋለች። ከዛም በደስታ ወደ ክፍሏ አምርታ አይኗን እንደጨፈነች ለሚያ ጄምስ እንደሳመችው ስትናገር ሚያም ከሆነ ልጅ ጋር ስትሳሳም ታገኛታለች። እሷም ለመጣችበት ሰዓት ይቅርታ ጠይቃ ልትወጣ ስትል ሚያ አስቁማት ልጁን እንዲወጣ ትነግረዋለች። ልጁ እንደወጣም ሳማንታ ሚያን አቅፋት መጀመሪያ የእሷ ዶርም ውስጥ ልትመደብ የነበረችው ሊንዳ የተባለችን ልጅ ታስተዋውቃታለች። የዛኑ ቀንም ሳማንታ ለሊዝ ደውላ አንድ ሁለት አንድ ትልላ ትጠይቃታለች። በሌላ በኩል የሳማንታ ጥበቆች ጄምስና ሚያን ይዘዋቸው ወደ ሆነ ቦታ ሲሄዱ ሁለቱም ምን እየተከናወነ እንደሆነ ስላልገባቸው ይደናገጣሉ። ከዛ እንደወጡም ሳማንታም ሳማንታ በአንድ ትልቅ ፕሌን አጠገብ አይተዋት አንዳንድ ጥያቄዎችን መጠየቅ ሲጀምሩ ሳማንታ ምንም ሳትላቸው ወደ ፕሌኑ እንዲገቡ ትነግራቸዋለች። ወደ ውስጥ እንደገቡም በጣም ብዙ በሆኑ ጥበቃዎች ሰላምታ ቀርቦላቸው የቡድኑ አለቃ የሆነውም ቻርለስ የተባለ ሰው ሁሉንም ተቀብሎ ምንም ሚያስጨንቅ ነገር እንደሌለ ነግሮ በነጻነት እንዲጫወቱ ይነግራቸዋል። ከሰዓታት በረራ በኋላም ወደ መዳረሻቸው ደርሰው እዛም በጣም ታዋቂ ከሆነችው ዲዛይነር ጋር ተገናኝተው ሳማንታም ጄምስን አይታው በሱፍ በጣም እንደሚያምርበት ነግራው ሱፉን እንዲያሰፋ ወደ ውስጥ አስገባዋለች። አመሻሽም ላይ ወደ አንድ ዝግጅት ላይ ደርሰው ሳማንታም ሰዎች ትኩረት እየሰጧት መሆኑን ስታይ ደስ ቢላትም፣ ጄምስ ግን ትንሽ ይደብረዋል። ወደ ውስጥ እንደገቡም ሳማንታ ወላጆቿን ሰላም ብላ ጄምስን ፍቅረኛዋ እንደሆነ ተናግራ ልታስተዋውቀው ስትል ጄምስ አቋርጣት ራሱ ማን እንደሆነ ለፕሬዝዳንቱ ያስተዋውቃል። ሳማንታም በዚህ ሁኔታ ትንሽ ቅር ብትሰኝ ምንም ነገር ሳትል ጄምስን ይዛው ሄዳ አብሯት እንዲደንስ ጠይቀዋለች። እሱም የዚህን ጊዜ ከዚህ ቦታ ዘወር ብለው ለግል ማውራት ይችሉ እንደሆነ ይጠይቃታል። እሷ ግን ሰዎቹ በሙሉ እሷን የሚያዩበት መንገድ ደስ ስላላት አብረው መደነስ እንዳለባቸው ትነግረዋለች። ጄምስም የዚህን ጊዜ ምንም ነገር ሳይል አብሯት መደነስ ይጀምራል። በዚህም ምክንያት በአዳራሽ ውስጥ ያሉትን ሰዎች ትኩረት በሙሉ መሳብ ይችላሉ። ከደቂቃዎቹም በኋላ ፕሬዚዳንት ማኬንዚ ወደ መድረኩ ወጥተው ንግግር ካደረገ በኋላ ፓርቲው ተጀምሮ ሁሉም ስርዓት ባለው መልኩ መዝናናት ይጀምራሉ። በዚህ መልኩም ዝግጅቱ አልቆ ሳማንታም ወደ ውጪ ስትወጣ ለተነሱላት አንዳንድ ጥያቄዎች ቆማ መልስ እየሰጠች እያለ አንድ መኪና እሷ ልትገባበት የነበረውን መኪና ይገጨዋል። የዚህን ጊዜም ጄምስ ያለምንም ማመንታት ሳማንታን አዝሏት ወደ ታችኛው ክፍል ከወሰዳት በኋላ እዛው ቀይር ብሎ ኮት ውስጥ ያለውን የመነጋገሪያ ሬዲዮ በማውጣት ሌሎቹን ጥበቃዎች ማውራት ይጀምራል። በዚህ ጊዜም ሳማንታ ይሄ ሁሉ ነገር ውሸት እንደነበርና ጄምስ እሷ እንደምታውቀው ምንም የማያውቅ ፍቅረኛዋ ሳይሆን ለጥበቃ ከተመደቡት ሰዎች አንዱ መሆኑን ትረዳለች። በዚህም ልቧ ተሰብሮ ከአመታት በኋላ አገኘ ያለችውን ደስታ በደቂቃዎች ውስጥ ታጣለች። ወደ ቤትም ስትመለስ አባቷ አግኝቷት ሁሉንም ነገር ያደረገው እሷን ለመጠበቅ ካለው ፍላጎት እንደሆነና በየቀኑ እሷን እንደሚጎዷት የሚናገሩ የማስፈራሪያ መልእክቶች እንደሚደርሱት ቢነግራትም እሷ ግን ለመጀመሪያ ጊዜ ብታፈቅር እንደዚህ በሆነ መልኩ መጠናቀቁ በጣም እንዳናደዳት ትነግረዋለች። በዚህ ጊዜም አባቷ ጄምስን ከጥበቃው ቡድን ማስወጣት እንደሚችል ነግሯት፣ ሳማንታም ይህንን ስትሰማ ምንም እንኳን በጄምስ ብትናደድም እንዲለያት ግን ስለማትፈልግ እንዲቆይ ትነግረዋለች። ወደ ክፍሏም ስትመለስ ሚያን አግኝታት የተፈጠረውን ሁኔታ እየነገረቻት ሚያም በጄምስ በኩል ሆና ጄምስ ምንም እንኳን ስራው ስላስገደደው እንጂ እንደሚወዳት ነግራት፣ ሳማንታ ግን በዚህ ሀሳብ እንደማትስማማ ስትናገር ሚያ ይህንን ለማረጋገጥ ሳማንታ ከሌላ ወንድ ጋር ለመገናኘት ቀጠሩ እንድትይዝ ትነግራታለች። በዚህም ተስማምተው በሚቀጥለው ቀን ሳማንታ ምንም ነገር የተፈጠረ ሳታስመስል ስትቀጥል፣ ጄምስ ግን ወደ እሷ ቀርቦ ከስራው ስላላባረረችው አመስግኖ ስለ ከዳት፣ ደግሞ ይቅርታ ይጠይቃታል። እሷ ምንም ነገር እንዳልተፈጠረ ችግር እንደሌለው ነግረው እሱ ባለበት ከብዙ ወንዶች ጋር መገናኘት ትጀምራለች። አንድ ቀንም ሳማንታ በጣም አጭር ልብስ ለብሳ አንድን ወንድ ለማግኘት ትወጣለች። እዛም በጣም ከመጠጣቷ የተነሳ ራሷን መቆጣጠር አቅቷት ጠረጴዛው ላይ ወጣ እየጨፈረች እያለ ጂንስ በጣም ተናዶ ያለ አግባብ ሊነካት የነበረውን ሰው መጥቶት ይዟት ወደ ውጭ ይወጣል። ሳማንታም እንዲያወርዳትና ከሱ ጋር የተያያዘ ምንም ነገር እንደማትፈልግ ነግራው እሱን ኮስተር ብሎ የሚፈልገው ስራውን በትክክል መስራት ብቻ እንደሆነ እየነገራት እሱም ያውቃት ሳማንታ እሷ እንዳልሆነች ይነግራታል። እሷም ይህንን ተቀብላ አዲሷ ሳማንታ ከጄምስ የተለያየችው እንደሆነች ነግራው ጄምስም ለዛ ምንም መልስ ሳይሰጣት ወደ ዶርሞ ያስገባታል። ከዚያም ግንባሯን ስሟት ሊወጣ ሲል ሳማንታ በጣም ተናዳል። ለምን እያስመሰለ እንዳለ ትጠይቀዋለች። እሱ ምንም ነገር ሳይላል ሊወጣ ሲል አስቁመው እያደረገ ያለው ነገር እንደጎዳ ስትነግረው ጂምስ ወደ እሷ ተመልሶ እንደሚወዳትና ነገር ግን ምንም ያህል ቢወዳት ለእሷ ማቅረብ የሚችለው ምንም አይነት ነገር እንደሌለ ይነግራታል። ሳማንታም ይህንን ስትሰማ እሷ እንደ ማንኛውም አይነት ሴት ብትሆን ኖሮ ምን ያደርግ እንደነበር ትጠይቀዋለች። እሱም አመንትቶ እንደዛ ቢሆን ይወዳት እንደነበር ነግሯት እዛውም እሷ ግን እንደዛ አይነት ሴት እንዳልሆነች ገልጾላት እንደ ወደዳት ቢያምንም ምንም ነገር ግን ማድረግ እንደማይችል ነግሯት ይወጣል። ይሄ መልስም የሳማንታ ልብ በጣም ሰብሮት እሷም ምንም ነገር ሳትል ስታነባ ታድራለች። በሚቀጥለውም ቀን ሳማንታ ምሽት ላይ ስትጨፍር የነበረበት ቪዲዮ በዜናዎች የፊት ገጽ ላይ ወጥቶ በዚህ የተናደደችው ሊዝም ከጠዋት ጀምሮ ስልክ እየደወለች በእሷን ፋንታ ሚያ ለሁሉም ስልኮች መልስ እየሰጠች ሳማንታ ስትነሳ ሚያና አመስግናት ስልኩን ስትቀበል ሊጅ ሳማንታ መቆስ ጀምራ ሳማንታ ምንም ነገር ሳትናገር አባቷ ማውራት እንደምትፈልግ ብትናገርም ማኬንዚ ግን እንደማይፈልግ ተናግሮ ጭራሽ እሷ ከጄምስ ጋር ጀምራለች የተባለውን ግንኙነት እንደሰማ ይነግራታል። እሷም ይሄንን እንደሰማች ጄምስን ልታገኘው ስትሄድ በእሱ ቦታ ሌላ ሰው ተመድቦ ታገኛለች። ሳማንታም በዚህ ምክንያት በጣም አዝና የቀኑን ውሎዋን ያለ ጅምስ ለመቀጠል ብትሞክርም በአካባቢ ያሉት ተማሪዎች ግን ወሬያቸው በሙሉ ስለ እሷና ስለ ጅምስ በመሆኑ በጣም ትረብሻለች። ለስፖርት ወጣ ብላ ስትመለስም እናቷን ዶርም ውስጥ አግኝታ እናቷም እዚያው በባለፈው ምሽት ስትደንስ የተለቀቀው ቪዲዮ በምርጫው ላይ ለውጥ እንዳመጣ ነግራት ሕይወቷን ከዚህ በኋላ ቢሆን በትክክል ካልመራች ለእነሱ ጥሩ እንደማይሆን ትነግራታለች። ሳማንታ ግን ይህንን ህይወት ለመኖር እንደማትፈልግና እንደ ማንኛውም ሰው መሆን እንደምትፈልግ ብትናገርም እናቷ ግን ከመሃል አስቁማት አሁን ኮሌጁን ለቃ የምርጫ ቅስቀሳ ዝግጅቶች እንድትቀላቀል ትነግራታለች። ወደ ቤትም ከተመለሰች በኋላ ሁሉም ነገር ሰላም እንደሆነ ለማስመሰል ብትሞክርም ነገር ግን ውስጧ በጣም ከፍቶት ድሮ ደስ የሚያሰኟትን ነገሮች ለብቷ ማድረግ ትጀምራለች። በሌላ በኩል ጄምስ ክፍል ውስጥ ቁጭ ብሎ ሳማንታን በቴሌቪዥን የምርጫ ቅስቀሳ ላይ አይቷት በሱ ምክንያትም ከኮሌጅ በመውጣቷ ራሱን እየወቀሰ እያለ ከአሜሪካ ሴክሬት ሰርቪስ ይደወልለታል። በንጋታውን ጉዞውን ወደዛው አድርጎ እዛውም የቦርዱ ኮሚቴዎች ተሰብስበው ላደረገው አግባብ ያልሆነ ድርጊት የሚሰጠው ምላሽ ይኖር እንደሆነና እንዳልሆነ እየጠየቁት እሱም በተቻለው አቅም ለራሱ ተከራክሮ በስራው መቀጠል እንደሚፈልግ ቢናገርም የኮሚቴው አባላት ግን የሳማንታን ህይወት አደጋ ላይ በመጣሉ ከስራ እንደተባረረ እና ሌላ የስራ አማራጮችን መመልከት እንዲጀምር ይነግሩታል። በሌላ በኩል በአንድ የምርጫ ቅስቀሳ ዝግጅት ላይ ሳማንታ በጣም የደበራ ሲሆን ይህንንም ማኬንዚ አስተውሎ እንዳዘነች እንደሚገባው ነገር ግን ምንም ሊረዳት እንደማይችል ይነግራታል። እሷም ይህንን ስትሰማ እንዳደገ ሰው ለመሆን እንደምትፈልግና የእሱ ጥበቃዎች ደግሞ ያኔ እንዳታደርግ እንቅፋት እንደሆኑባት ነግረው የምርጫ ቅስቀሳ ቦታውን ጥላ ትሄዳለች። ማኬንዚም ልጁ ያለችውን ሰምቶ እንደዚህ ራሷን ችላ በመናገሯ ቢደሰትም ልጁ እንዲስክትጨነቅ ድረስ መጨቆኑ አእምሮውን ይወቅሰዋል። ከሰዓታትም በኋላ ማኬንዚ አሁንም ልጁ ያለችው ነገር በጣም እየከነከነው ነው። ምንም እንኳን ሁልጊዜ አብረው ብትሆንም ማንም ግን የእሷን ሐሳብ እንኳን ጠይቆ እንደማያውቅ አስተውሎ በዛኑ ቀን ምሽት እንደ ድሮ ቸኮሌት ኬክ ይዞ ወደ ክፍሏ ያመራል። ከዚያም ላደረገው ነገር በሙሉ ይቅርታ ጠይቆ እሷም ይህንን አጋጣሚ ተጠቅማ ጄምስ ደና መሆን አለመሆኑ እንዲያረጋግጥ ትነግረዋለች። እሱም ይህንን ሲሰማ ጄምስን ወዳው እንደሆነና እንዳልሆነ ይጠይቃታል። ሳማንታም እንደወደደችውና ከሱ ጋር ስትሆን ምንም ነገር ሳትጨነቅ ራሷን ሆና ዘና እንደምትል ስትነግረው ማኬንዚ ያለችውን ሰምቶ ፈገግ ይላል። ቀናት ካለፉም በኋላ ማኬንዚ በድጋሚ የአሜሪካ ፕሬዚዳንት ተደርጎ ተመርጦ በዛው ቀንም በቤተሰቡ አማካኝነት ትልቅ ፓርቲ ተዘጋጅቶ ማኬንዚና ሳማንታም አብረ ሆኖ እየጨፈሩ እያለ ሳማንታ አባቷን እንደምትወደው ነግረው እሱም የዚህ ጊዜ ጉንጯን ስሟት ፊቷን አዙሮ ጄምስን ያሳያታል። ማኬንዚ በመቀጠል ጄምስን ጠርቶት ከልጁ ጋር እንዲደንስ እየጋበዘው እሱም ትዕዛዙን ተቀብሎ አብሯት ከደነሰ በኋላ የሆነ ቁልፍ ሰጥቷት ቁልፍ ወደሚቀጥለው ምዕራፍ እንደሚወስዳት ይነግራታል። ሳማንታም ቁልፉን ተቀብላ ተሰናብታ ወደ ውጭ እየወጣች እያለ ድሮ እንዳደረገችው ተመልሳ ሄዳት ስሙ ወለች ከትዕይንታችንም ጄምስ የማኬንዚ ጥበቃ እንደሆነና ሳማንታም ወደ ኮሌጅ እንደተመለሰች እየተረዳን እዛውም ወደ ውጪ ስትወጣ አዲሱን መኪናዋን አይታ በሐሳቧም ለጄምስ ጥበቃ ከከበበው መኪና መላቅ ትፈልግ እንደነበር የነገረችውን አስታውሳ ፈገግ እያለች መኪናውን እየነዳች ወደ ኮሌጅ ስትሄድ፣ ጄምስ ደግሞ ለእረፍት ወደ ቤቷ እስክትመለስ ድረስ የፕሬዚዳንቱ ጥበቃ ሆኖ ስራውን ሲጀምር እየተመለከትን ታሪካችንን እናጠናቅቃለን።